የኢሃፓ ፓርቲ ዋና ጸሐፊ ሚስትረ ስላሴ ታምራት ጋር ነው የደወልኩት ዛሬ ከጠቅላይ ሚኒስትሩ ጋር በነበረው ሰሞኑን ትላንትና ወዲያ መሰለኝ ከተሳሳትኩ አርሚኛለች በነበረው ስብሰባ ወይም ምክክር ሌላም ስም እንስጠው ላይ ኢሃፓ ረግጦ ወጥቷል የሚል ዜና ተዘግቦ ሰምቻለሁ ዋና ምክትል ተቀዳሚ ሰብሳቢም ከሌላ ሚዲያ ጋር ቃለምልልስ ቅድም ሲሰጡ አይቻለሁ እና ምንድን ነው የተፈጠረው? እሺ፣ አመሰግናለሁ ሞገስ ወይም ስለጋበዝከኝ በመጀመሪያ ከትናንት ወዳ ነበረ እንድንገባ የፈለጉት ሱሉልታ የሚገኘው ሊደርሺፕ አካዳሚ ውስጥ የተለያዩ ጉብኝት መርሃ ግብሮች እንደነበሩ ስንሰማ እሱን መሳተፍ ባለመፈለጋችን ምክንያት ቀድመን ይጠናል የጠቅላይ ሚኒስትሩን ብቻ ለመግባት በቀጥታ በቀኑ ወደ ጠቅላይ ሚኒስትር ጽሕፈት ቤት እንድንሄድ ነገር ግን እንደማይቻል ነግሮን ነበር። ተገኝተን ነበር፣ ከትናንት ወዲያ ሱሉልታ ነው። እስከ ዛሬ ጠዋት ድረስ የቆየ ነው። ከዛኛ ጉብኝቱ ብዙም እያላሳምንን በመሆኑና የሚሰሩትን ነገሮች ሰው ተኮር አይደሉም ብለን ስለምናምን ብዙዎቹን ባለመጎብኘት ያንን እምነታችንን አሳይተናል። ከዚያ ባለፈ ግን በዋናነት ዛሬ በጠቅላይ ሚኒስትር ጽህፈት ቤት በነበረው ስብሰባ ፓርቲዎች የራሳቸውን ጥያቄ ያቀርባሉ፣ የህዝብን ጥያቄ ያቀርባሉ ተብሎ ነበረ የተጠራ እኛም ደግሞ የተገኘ ነው ጥያቄዎቻችን መልስ ያገኛሉ ብለን በማመን ሳይሆን ነገር ግን ህዝብ በእንደዚህ አይነት መድረኮች አትሊስት ከራሱ አልፎ የሚወክለው ፓርቲ የሚወክሉት ሰዎች አሉ፣ የሚለውን ነገር ለማሳየት እና አሁን ላይ የሚነሱ በተለይ የሰላም እጦት ችግሮችን፣ እንዲሁ የተለያዩ ችግሮችን በመዘርዘር ከህዝብ ጎን መሆናችን እንዲሁ ህዝቡ ደግሞ እንደሚባለው በልማትም ተጠቃሚ አለመሆኑን በጦርነት ውስጥ መሆኑን ለመግለጽ ነበር። የተገኘ ነው ነገር ግን ለአራታችንም የታሰበበት በሚመስል መልኩ ነው እድል ሳይሰጠን የቀረው በመሆኑም የጠቅላይ ሚኒስትሩ ንግግር ለመስማትም አይደለም እኛ እዛ የተገኘ ነው ምክንያቱም ያን ቢሆን ፍላጎታችን በቴሌቪዥንም ቁጭ ብለን በየቤታችን የምንሰማ ነው እና ለውይይት ተጠርተን ለአንድም ሀገራዊ ፓርቲ ህድላ ለመስጠት እንዲሁ ደግሞ የታቀደበት የትኞቹ ፓርቲዎች ናቸው አራቱ? ይቅርታ ስላቋረጥኩሽ፣ እንድገልጽልን ሳችን ስለ የኢህአፓ ተወካዮች እናያል። አራት ተወካዮች እና የላከው ኢህአፓ ለአራታችንም ነው እድል ያልተሰጠን። ስለዚህ ጥያቄዎቻችንን በማናቀርብበት መድረክ እና በተለይ ደግሞ ተቃዋሚ ነን ከሚሉ የፖለቲካ ፓርቲዎች የሚሰሙ ሁኔታን ያላገናዘቡ ሀገራዊ ሁኔታን ያላገናዘቡ መወዱ ሰዎችን ለመስማት አይደለም እዛ የተገኘ ነው እና በዛ ምክንያት ነው ጠቅላይ ሚኒስትሩ የጥያቄ ድል መስጠት አቁሚ ያለው በማለት ንግግራቸውን ማብራሪያቸውን መስጠት ሲጀምሩ ከስብሰባው የወጣ ነው። ምናልባት እዛው ቆይታችሁ ለምሳሌ የጉብኝቱ ጊዜ እንዳልችው ስትጎበኙ ጎብኝታችሁ ግን ጉብኝታችሁን በጭንቅላታችሁ እና በማስታወሻችሁ ይዛችሁ መቀጠል አችሉም ነበረ። ያንም በዛ መልኩ ከመግለጽ ውጪ እንደ ማንኛውም ሰው ጎብኝታችሁ ከዛ በኋላ መወድሱን መተው በቂ አልነበረም በቂ አይደለም ብለን ነው የምናስበው። ምክንያቱም እኛ በተደጋጋሚ ስንገልጽ እንደምታውቀው ኢትዮጵያ የሚያሳስባት አሁን ኮሪደር አይደለም። ኢትዮጵያ የሚያሳስባት መናፈሻ አይደለም። ኢትዮጵያ የሚያሳስባት ሕዝብ የሚያሳስባት የፍራፍሬ መሸጫ አይደለም እና ያው ሁሉ በሆነበት ሁኔታ እንደ ማንኛውም ፓርቲ ተጃምለን ሄደን ጥሩ ስራዎች ተሰርተዋል እያሉ ፕሮፓጋንዳ እንዲሰሩብንም ፓርቲዎች ጎብኝተዋል፣ ስራችንን አድንቀዋል እንዲሉም አንፈቅድም። ያ የኛ ከፕሪንስፕላችን ጋር የሚጣረስም ነው። ከዛ ባለፈ ግን በሁኔታው ደስተኛ እንዳልሆነ ደግሞ መናገር አለብን እንጂ አንገታችንን ነቅነቀን እንደ ዋነኛውን ፓርቲ የተሰሩ ስራዎች ጥሩ ናቸው፣ በጣም እናደንቃለን፣ እናንተን ስለሰጠን ብለኛለን እንደሚሉ ፓርቲዎች ሆነን መውጣት የኛ ከመርሃችን ጋርም ኢትዮጵያን ካለችበት ሁኔታ እና ለሕዝብ ቆመናል ከምንልበት ሁኔታ ጋርም የሚጣረስ በመሆኑ ጉብኝቱን የኛ ፍላጎት አልነበረም በፍጹም። በጣም ጥሩ። ምን ለማትረፍ ነው? ከፖለቲካ አንጻር ምን ለማትረፍ ነው? ረግጣችሁ ሲወጣችሁት ምን ፖለቲካዊ መልእክት ለማስተላለፍ? በተወሰነ ደረጃ ነካክታችኋል፣ ግን ያ ድርጊቱን ነው የምልሽ። ድርጊቱ ረግጦ መውጣቱ ምን ለማትረፍ ነው? በመጀመሪያ እንደዚህ የፖለቲካ ትርፉን ከማስላታችን በፊት እዛ ቦታ ላይ ለምንድነው የተገኘ ነው የሚለው ነገር በንብም መታየት አለበት። እንዳልኩ እኛ የተገኘ ነው አዳራሽ ለመሙላት ወይ ደግሞ ጠቅላይ ሚኒስትሩ የኢትዮጵያ እድጋለች ትርክታቸውን ለመስማት አይደለም። የተገኘ ነው እኛ የህዝብ ጥያቄ ይዘን መሄድ ነው። የፓርቲያችንን ወሳኝ ጥያቄዎች፣ ሀገራዊ ጥያቄዎች ይዘን የተገኘን የፓርቲ አባላት ነን እና ያ ሁሉ በሆነበት ሁኔታ ቁጭ ብለን መስማታችን ለእኛ ኪሳራ፣ የጊዜም ኪሳራ፣ የመርህም ኪሳራ፣ የገጽታም ኪሳራ ከማስገኘት ውጭ ምንም የሚያስመጣልን ትርፍ የለም። ሁለተኛ የትርፍም ጉዳይ ላይሆን ይችላል። እንደዚ አይነት ነገር እንዳልኩ የፕሪንስፕል ጉዳይ ነው። የሄድንበትን አላማ የማናሳካ ከሆነ ለምንድን ነው እዛ ቦታ ላይ የምንቀመጠው? እንዳልኩ አዳራሽ ለመሙላት አይደለም፣ ወይም ደግሞ ተቃዋሚ ነን ከሚሉ ፓርቲዎች የሚስተጋቡ ወቅቱንም ኢትዮጵያንም ህዝቡንም የማይመጥኑና የማይወክሉ እንደውም ተቃዋሚ ፓርቲ ለምን ሆኑ? ብልጽግና ስለምን አልተቀላቀሉም? በዚህ ልክ ብልጽግና ለሀገሪቱ ጠንክሮ እየሰራ ነው፣ ህዝብን በሰላም እያስተዳደረ ነው፣ ኢኮኖሚን አሳድጓል ብለው የሚያስቡ ከሆነ ለምን ብልጽግናን አልተቀላቀለም በሚያስብል ደረጃ አንዳንዶቹ እንደውም ሲቪ ማስገባቱ በሚመስል መልኩ በሚያወድሱበት እና በሚያሞግሱበት መድረክ ላይ መገኘት እኛን አይመጥንም። ፓርቲያችንን አይመጥንም። የፓርቲያችንን ዓላማ በፍጹም አይመጥንም እና ከዛ ሁሉ አንጻር ከትርፍም ከኪሳራም ብቻ ሳይሆን እንዳልኩ የመርህ ጉዳይ ነው። የጠቅላይ ሚኒስትሩ ንግግር ለመስማት በቤታችን፣ በኢንተርኔትም፣ በስልኮቻችን መስማት እንችላለን። ያ አይደለም የኛ ሁኔታ። የኛ ፍላጎት የነበረው የሄድ ነው ጥያቄዎችን ለመጠየቅ የህዝብን ድምፅ ለማሰማት እስከሆነ ድረስ ያንን ማድረግ በማችኑበት ሁኔታ የትኛውንም ትርፍና ኪሳራ ባና ሰላ እንኳን መቀመጥኛንም የሚመጥን ነገር አይደለም። በጣም ጥሩ ረግጦ የመውጣት ባህልንስ እንትን አያደርግም አያበረታታም ይሄ ለውይይት ተጠርታችሁ ይዘቱ ምንም ቢሆን ቅድም እንደገለጽሽው ይሄ ረግጦ የመውጣት ባህል እንዲቀጥል እንዲበረታታ አያደርግም ወይ ሪኢንፎርስ አያደርግም ወይ በዛ መልኩ ማስተያየት ሲሰጡ የነበሩትን ሰዎችም ስላየሁ ነው የኢህአፓ ባህል ነው የረግጦ መውጣት፣ የስልሳዎቹ ባህል ነው ቅርጣ ስፔሲፊክ አድርግልሽ እንደው ረግጦ መውጣት የዚህ የስልሳዎቹ ትውልድ ባህል ነው፣ የኢህአፓም ያንኑ ነው አመሉን ነው እየደገመ ያለው የሚልም መስታየቶችም እየተሰሙ ስለሆነ በመጀመሪያ ይሄ የመጀመሪያ አይደለም። የቀደመ የኢህአፓ ታሪክን በማንሳት በማያሸማቀቁ ታሪኮቻችን ለማሸማቀቅ መሞከር የመጀመሪያ አይደለም። ሰ ለዛ ብዙ ምላሽ መስጠት አልፈልግም። ነገር ግን የመርገጥ ባህልን ባህልን ተብሎ ነው የተጠራው። ውይይት ሁለት ወይ ነው? አይደለም። እንደምታውቀው ኮሚኒኬሽን ነው ከእሳቸው ብቻ አይመጣም፣ ከኛ የሚሄድ ጭምር ነው። ጥያቄዎቻችሁን አቅርቡ ተብለን ሄዶ ነው። ስለዚህ ለሀገራዊ ፓርቲዎች እድል በማይሰጥበት መልኩ ከአንድ ክልል፣ ከአንድ ወረዳ፣ ከአንድ ዞን ለመጡ ፓርቲዎች አራት አምስት ጊዜ ሁለቴ ሶስቴ እድል በሚሰጥበት ሁኔታ ሆን ተብሎ በሚመስል መልኩ እያዩን እያስተዋሉን ጥያቄ እድል አለመስጠት ማለት ምን ማለት እንደሆነ እሳቸው ነው የሚያውቁት እና ሌሎቹ እዛ ተሳታፊ የነበሩት ባለስልጣናት ናቸው የሚያውቁት ያንን እኛ እናቅም ምክንያታቸውን። ነገር ግን ረግጦ የመውጣት ባህልን አበረታታም ለሚለው የተገኘንበትን አላማ ማናስፈጽም ከሆነ እንዳልኩ አዳራሽ ለመሙላት አደለም እዛ ያለ ነው ወይ ደግሞ የኮሪደር ልማትን ለማድነቅ ወይ ደግሞ ጎብኙ ሲሉን ለመጎብኘት በዚህ ውጡ በዚህ ግቡ ስንባል ለመውጣት ለመግባት አደለም ያለ ነው እና ያንን የማናሳካ ከሆነ ይህም የሰላማዊ ትግል አንዱ ማሳያ ነው ማንንም አልተሳደብንም ማንንም አልዘለፍንም ኦኬ መጠየቅ አንችልም አለል ስለዚህ ለመጠየቅ ነው የመጣ ነው ያንን ማድረግ ማንችል ከሆነ ግን እንወጣለን የኛ አቋም ያ ነበረ ያንን ና ያደረግ ነው በጣም ጥሩ የመጨረሻ ጥያቄ ይህንም በማድረጋችሁ በአንድ በኩል እንዳልሽው ውዳሴ ወከንቱን የሚያደርሱ ፖለቲካ ፓርቲዎች አሉ የተቃዋሚ ፓርቲዎች ተብዬዎች ወይም ተፎካካሪዎች እናንተ በዚህ መልኩ አፈንግታችሁ አፈንግታችሁ ስል ተለይታችሁ ከሌሎቹ ማለት ነው። ይህንን ስታደርጉ ቀጣይ ምንድን ነው የምትጠብቁት? በአንድምታ ደረጃ እንግዲህ በተደጋጋሚ እንደምታውቀው ነው። በተለይ የሰላማዊ ትግልን ጠንክረው በሚያደርጉ ፓርቲዎች፣ ግለሰቦች ላይ የሚደርሰውን ነገር የምታውቀው ነው እና በቀጣይ የከፋ ነገር ሊደርስ ይችላል ላይደርስ ይችላል የሚል አናሊሲስ አንሰራም። ምክንያቱም ከዚህ ቀደም የነበረው ሁኔታ የምናውቀው ነው። ለማሸማቀቅ፣ ለማፈን፣ ለማሰር የሚካሄድበትን ርቀት እናውቃለን። እና ከዚህ በኋላ በፓርቲያችን ላይ እንዲሁም ደግሞ በሌሎች በአመራሮቻችን እና ባለቶቻችን ላይ እንደዚህ አይነት ነገር አይደርስም የሚል እምነት የለንም። ወደፊት የምናየ የሆናለሁ ፎርስ ግን እንዳልኩ ነው የመርህ ጉዳይ ነው። አምነንበት ያደረግነው የሚመጡትን ነገሮች በሙሉ እናውቃለን። ያንን አክሴፕት ለማድረግ ዝግጁ ነን። ምክንያቱም እንዳልኩ በሰላማዊ መንገድ የምንታገል ታጋዮች ነን። ሀሳብ ነው ይዘን የገባ ነው፣ ሀሳባችንን ማንሸራሸር ነው ያልቻለ ነው። ስለዚህ ያ እንዳልኩ ይሄ ምንም አንድና ሁለት ላይ ከፖለቲካ ትርፍም አንጻር ላታየው ትችላለ። ከየትኛውም አንጻር ባታየው የመርህ ጉዳይ ነው። መርሃችንን ወለም ዘለም ማንልበትም የምንጥሰው ነገር አለም። ስለዚህ ሊመጡትን ነገሮች ኦፍኮርስ እናቀል ሊመጡ የሚችሉትን ግን ደግሞ አሁንም ደግሞ የምለ የመረህ ጉዳይ ስለሆነ አሁንም ቢሆን ይሄ ሁኔታ ድጋሚ የሚፈጠሩ ቢሆን ድጋሚ የምናደርገው ነገር በጣም ጥሩ። በመጨረሻም ጊዜሽን መውሰድ አልፈልግም ከዚህ በላይ ማስተላለፍ የምትፈልጊው መልዕክት ካለ ይሄንን አጋጣሚ ወስደሽ ብታስተላልፊ እድሉን ልስጥሽ። መልካም አንደኛው ለውይይት ሲጠራ በመጀመሪያ ደረጃ ጥያቄዎችን ለመቀበል ኦፕን መሆን አለበት። ምናልባት ትችት ያቀርቡብኛል ተቃውሞ ያቀርቡብኛል የሚባሉ ፓርቲዎችን ነጥሎ በዚህ ልክ ድል አለመስጠት፣ እንዲናገሩ አለመፍቀድ የእነሱን ምን አይነት መንግስት እንዳላቸው ምን አይነት ፓርቲ እንደሆነ የሚያሳይ ስለሆነ እኛን የሚጎዳ ሳይሆን መሆን እነሱ ነው የሚጎዳው። ቢያስቡበት ጥሩ ይመስለኛል። ከዛ ባለፈ አሁንም ቢሆን ሰላማዊ ትግላችንን አጠናክረን ነው የምንቀጥለው። ወደፊት የሚሆነውን ነገር እናያለን። ነገር ግን እንዳልኩ ከመርሃችን የምንወጣ ሰዎች አይደለንም። ኢህአፓ ከመርሁ የሚወጣ ፓርቲ አይደለም። እንደዚህ በማሸማቀቅ በማስፈራራት፣ እና እድል ባለመስጠት አንዳንዴ በተለያዩ ውይይቶች ላይ ስንሳተፍ እኛ ከመፈረጅ በምንመጣበት ብልጽግና ያዘጋጀው መድረክ ነው ይሄ። ተገኝተናል ለውይይት እኛም እርምጃ ተራምደናል። ነገር ግን ውይይቱን ያልፈለገው ራሱ ብልጽግና ነው እና ሌላ ርቀት ሄዶ ከማሸማቀቅ ይልቅ ምንድን ነው እያደረገ ያለው ስ ራሱን ቆም ብሎ ቢያይ ለእኛ ከሚጠቅመን በላይ ለራሱ ነው የሚጠቅመው እና ያንን ማገናዘብ አለበት። ህዝቡም ደግሞ በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎችን፣ ድርጅቶችን ከጎን ሆኖ ለውጥ እንዲመጣ አብሮ መደገፍ አለበት። በደምብ ሰፖርት ማድረግ እንዳለበት ነው ማስተላለፍ። እሺ፣ ለሰጠሽን ማብራሪያ እጅግ በጣም አመሰግናለው። ምስረ ስላሴ ታምራት የኢህአፓ ዋና ጸሐፊ። መልካሙን ሁሉ እንመኛለን። በድጋሚ አመሰግናለሁ። በእኔና በቤተሰቦቻችን ስም በጣም አመሰግናለሁ። ሞከስ እሺ፣ መልካም ጊዜ